በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም። የተከበራችሁ የአጥቢያችን ምእመናን ምእመናት ሁላችሁ በእግዚአብሔር ሰላም እንደምን አላችሁ? ይሄ መልእክት የሚተላለፈው ከካቴድራላችን የስብከተ ወንጌል ክፍል ነው። እንግዲህ በየወሩ በቅዱስ ራጉኤል በዓል ቀን ዘወትር ከሰዓት በኋላ ከስድስት ሰዓት ፒኤም ጀምሮ እስከ ስምንት ሰዓት ፒኤም ድረስ ጉባኤ ይኖራል። ይሄ በልዩ ልዩ ማስታወቂያዎች ተገልጿል። እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት፣ በየወሩ የመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ ይላል የእግዚአብሔር ቃል። ጉባኤ አማኞች የሚገናኙበት፣ የሚሰበሰቡበት፣ በአንድነት የሚማሩበት በአንድነቱ ነው እግዚአብሔርን የሚያመሰግኑበት የሚያገለግሉበት ባጭሩ ከእግዚአብሔር ጋር የሚሆኑበት ሰዓት ጊዜ መድረክ ነው ጉባኤ ማለት ስለዚህ በካቴድራላችን ከዚህ በኋላ ከሚያዚያ አንድ ቀን ረቡዕ ከስድስት ሰዓት ጀምሮ በየወሩ በዚህ ዕለት ጉባኤ ይኖራል ማለት ነው። የአሁኑ ጉባኤ ረቡዕ ሚያዝያ አንድ ቀን 2017 ዓ ም ከ6 ሰዓት ጀምሮ በልዩ ልዩ ፕሮግራሞች ይካሄዳል። በመዝሙር፣ በወንጌል አገልግሎት፣ በጸሎት፣ በምስጋና ጉባኤው ይካሄዳል። ይሄ ጉባኤ ምእመናን ከእግዚአብሔር ጋር የሚገናኙበት ነው። በምስጋና ይገናኙበታል። በጸሎት ይገናኙበታል። በቃሉ በእግዚአብሔር ቃል ከእግዚአብሔር ጋር ይገናኙበታል። ስለዚህ ሁላችንም እየተገኘን ቃሉን እንድንማር የጎደልንን እንድንሞላ ለነፍሳችን የሚሆነውን ለመንፈሳዊ ሕይወታችን የሚሆነውን ለቅድስናችን የሚሆነውን መልእክት ምክር፣ ተግሳጽ እንድንማር፣ እንድናውቅ ሁላችሁም በእግዚአብሔር ሰላም፣ በእግዚአብሔር ፍቅር፣ በእግዚአብሔር ቸርነት ተጋብዛችኋል ማለት ነው። ልጆቻችሁንም ይዛችሁ እየመጣችሁ ልጆቹም በሚገባቸው ቋንቋ ስለሚሰጥ ትምህርቱ፣ ልጆቹንም ይዛችሁ እየመጣችሁ አንደኛ ይዘምራሉ ምስጋና ያቀርባሉ፣ ይጸልያሉ። ከዛም በላይ ደግሞ እንዳቅማቸው በሚመጥናቸው የወንጌል ትምህርት ያገኛሉ። ስለዚህ በአጥቢያችን የሚትኖሩ የእኛ ቤተ ክርስቲያን አባላት መሆናችሁ ሌሎች ኦርቶዶክሳውያን የተዋህዶ ልጆች በሙሉ በዚህ ወርሃዊ ጉባኤ ላይ እንድትገኙ ለአሁኑ በሚያዚያው በሚያዚያ አንድ ቀኑ ጉባኤ እንድትገኙ ለሁልጊዜው ግን በየወሩ በሚደረገው ጉባኤ ላይ እንድትገናኙ። በዚህ አጋጣሚ የስብከተ ወንጌል ክፍሉን በመወከል መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አምላክ በጉባኤው ላይ እንድንገኝ፣ እንድንማር፣ እንድንለወጥ በቸርነቱ በኃይሉ ይርዳን።